አነጋጋሪ ሰርግ በኢትዮጵያ ታሪክ ማለት ይቻላል። ሁለት ካፒቴን ለመጀመሪያ ጊዜ የተጋቡበት በተለይ የዶክተር ወርቅነህ ገበየሁ ልጅ የካፒቴን አማኑኤል ወርቅነህ እና የካፒቴን ማህሌት ተረፈ ሰርግ ዛሬ በጣም ለየት ባለ መልኩ እንደተደረገ የወጡት መረጃዎች ያሳያሉ። ዛሬ በዩኒቲ ፓርክ ላይ የተደረገው ሰርግ እስካሁን ድረስ በኢትዮጵያ ታሪክ ፓይሌቶች ለመጀመሪያ ጊዜ ሲጣመሩ እንደተጣመሩ የወጡት መረጃዎች ያሳያሉ። እና በጣም አስገራሚና በርካቶች ደስ ያላቸው በጣም በጣም የሚገርም ባህላዊም የተለያዩ ትዕይንቶች የታዩበት ሰርግ እንደሆነ ጭምርም ነው። ፈረሰኞች የተገኙበትም ሁኔታም የተፈጠረው ነው። በዩኒቲ ፓርክ ላይ በጣም ለየት ያለ ሰርግ እንደነበረ ጨምረም ነው። ዶክተር ወርቅነህ ገበየሁ የመንግስት ባለስልጣን እንደሆኑ የወጡት መረጃዎች ያሳያሉ። በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለውሌታ አይናቸው በማለትም እሳቸውን ወደ አሜሪካ ባቀኑ በሳት ላይ ማሞካሸታቸው የምታወስ ነው። ታዲያ የዶክተር ወርቅነህ ገበየሁ ልጅ አማኑኤል ነው እንግዲህ አብራሪ ነው የኢትዮጵያ አየር መንገድ ላይ የአውሮፕላን አብራሪ እንደሆነ ጭምረም። ደግሞም ካፒቴን ማህሌት ተረፈም እንደዛው አብራሪ እንደሆነች ጭምርም ነው የወጡት መረጃዎች የሚያሳዩት። እነዚህ ሁለቱ የአንድ ሙያ ባልደረባ የሆኑት መጣመራቸው በርካቶችን እያስገረመና እያነጋገረ ካለው ክስተትም ነው። ሰርግ ስነስርዓታቸው በጣም አስገራሚና አስደናቂ እንደሆነ ጭምርም የወጡት መረጃዎችን በማስመልከት አጠቃላይ ዛሬ ሰርጋቸው እንደተፈጸመ በብዙ ሚሊዮን በጀት ተመድቦ እንደተፈጸመ ጭምርም የደረሱን መረጃዎች ያሳያሉ። እጅግ አስገራሚ በርካቶቹ መልካም ምኞታቸውን እየገለጹላቸው እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ መጣ ነው። ሚኪ ነኝ። ከሚኪታቦርን ፎይንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ ለሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጫር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።